ሪ በከንቱ እንደነገርኩሽ የምርም እሪ በከንቱ ነው። እንኳን በእግር አይደለም በመኪና ስታልፊ ሁሉንም ስኩሪሳ ዘግተሽ ነው ምታልፊ የነበረ። ምንም ርኅራህ የለም። የሚወስዱሽን አድርገው እሪ ብትይ የሚወጣልሽ በመስኮት እንኳን ከብቶ ሚያ የለን ባለቤቶችና ከባድ ጊዜ ነበር። ግን አሁን እንደዚህ ተቀይሮ እኔ ለእኔ ህልም ነው። አዲስ አበባ ላይ በጣም ተዘዋውረን ብዙ ቦታ አይተናል። ያየነው ለውጥ በእውነት በጣም ደስ ይላል። ይህን ፊል ለማድረግ በአካል መጠን ነው። አሁን ምሳሌ የመጣን ከፒያሳ ነው። ፒያሳ አካባቢ ያየነው ከወርቅ ቤቶች ጀርባኔ አውቃዋለሁ። ለምን አንዴ ለእረፍት መጠን እዚህ ስልክ ተወስዶብን ፖሊስ ይዘን ለማስመለስ ውስጥ ገብተን ነበር። ሪበከንቱ ማለት አሁን ያየነው ቦታ የነበረው ቆሻሻ የነበረው እነዚህ ቤቶች ትንንሽ ቤቶቹ ነው። ግን የሚገርምህ እኛ ፖሊስ ይዘን እየወጣን ራሱ የአካባቢው ሰው ነው ወደ ውስጥ አትግቡ እያሉን ነበር። ስልክ ኖ፣ ስልኩን ሳይሆን ጫማህንም ሊወሰድብህ ይችላል ነው። እኔ ይሄ ሚሞሪያለኝ አሁን ግን ሂደን እንዳየ ነው በእውነት በጣም ደስ የሚል በጣም ትልቅ ለውጥ ነው። በጣም ደስ ይላል። አሁን ያለነው ቤላ ከኢጣሊያን ኤምባሲ ጀርባ ነው። በጣም ደስ ይላል። ተንጠልጣይ ኬብል አለ፣ አርቲፊሻል ሌክ አለ፣ ዳር ለዳር ያሉ አበቦች በጣም ደስ ይላል። የውሃው ድምጽ በጣም ደስ ይላል። በፊት እዚህ ለመምጣት የሚያስፈራ ቦታ ይሄ ቆሻሻ የነበረ ነው።